አዲሱን ስቋችንን አይታችሁ እቃ መጥረብ ለምትፈልጉ 0532 4059 23 የምትፈልጉትን ከሀገር የሚመጡ የሚሆኑ ከዚህ ሀገር ያላችሁበት ቦታ ድረስ እናደርሳለን። ደውሉልን። ስፔሲፊካሊ ከመጣህና ካወራኝ እኔ ሴቶቹን በተደጋጋሚ በአደባባይ በግልጽ ቋንቋ የማውራው ሴቶቹ ፋይናንሻሊ ኢምፓወርድ መሆን አለባቸው፣ ካፓሲቴትድ መሆን አለባቸው እያምናለሁ። አቅም ይኑራቸው። አቅምትላ በረካቱ ዋሳፕ እየገባሽ አዚዝ እየስም ያትበዛው ኦኬ አውሪ ማሬ። እሺ እና ማለት ነው ያው በሆነ ችግር ነው እንትን ያለው። ያው ሊያሰሩኝ አልቻሉ። ምንም ዝም ብዬ መሄድ መምጣት ነው እንግዲህ ስንት አመት አምስት አመቴ ማለት ነው። ሱፋናለ ምንድን ነው ችግሩ? ያው ሆነ ሰው ጋር ነው አረብ ጋር ነው ችግሩ ማለት ነው። እና ዱ አድርገሻል እና ዱ አድራጊነሽ ፎቶ በእንትኑ ሁላ ሀውለው አሁን ሀዲጌ አርገንልሻል። በመንግስት ምናበሽ ልታደረግ ይመጣሽ አረብ ቤት ትሄድ አምስት አመት የወልህላዝም ስብሃናለ። ቆይ ማሪ፣ ቆይ ቆይ ቆይ ቆይ ቆይ። አረቡ ምንድነው? ዱዓው ምንድነው? ግርጽ አድርገሽ ተናገሪ፣ ለምን እንዲገባ እንዲገባን በአማርኛ። አረቡማ ማለት ነው በሆነ ነገር ነው፣ ያው በሃራም ነገር ነው እንትን ያለኝ ማለት ነው። አሁን እኔ በዚህ አይነት እንትን አለ ልምትለው ያው ሃራሚ ነሽ አንቺ ዱዓ አድራጊ ነሽ። እኔ እንግዲህ ያስከፋኝ አልቅሻ፣ የሆነ ነገር እሱ ላይ እንትን ትልበት ማለት ነው። አሁን አንቺ ዱዓ ድራጊ ናሽ ብሎ ፎቶ የለው ለሁሉ ምን ትልቅ አደረገው ማለት ነው። አሁን በዛ በህርኩበት ስራ ሁሉ ባላስቺ ዱዓ ድራጊ ናት፣ አናሰራሽም። ዱዓ ድራጊ ናት ማለት ነው፣ ጠንቋይ ናት ማለት ነው። አማሪላ የሆነ ነገር ክፉ ነገር ተናግሮች ሰድቦኝ ወጥቶ ታመመ ኮረና ይዞ መጣ ማለት ነው። አንቺ ረግመሹ ማለት ነው። አንቺ ረግመሹ እ ረግም ነው አልቀስ ብዬ በሩ ላይ ሶት ሆደ ቲመለስ ኮረና ታሞ መጣ ማለት ነው። እሺ አሁን እሱ ዱዓ ያረኩበት እና እኔ እንትን ያልኩበት መሰለው። ከዛ ፎቶ ወይ ህውል ላገሩ ሁላ ማለት ነው፣ ዱዓ አድራጊ ናት ተብዬ ማለት ነው። እሺ አሁን ከዛ ወላሂ በበህርኩበት ቁጥር ያውቁኛል አረቦቹ። ሊያስተሩኝ አልቻሉም አንቺማ ዱዓ አድራጊ አይደለሽ፣ ዱዓ አድራጊነሽ ተብለሻል፣ ለሽታብለሻል ሀላስ። እንዴ ብዬ ለስራ አምስት አመቴ ስብሃን አለህ እና ሆነ ሮመዷኑ ላይ በመንግስት ሀድያ አድርገንልሻል። ምናባሽ ስታደረግ ይመጣሽ። ዛሬም ባህድ የወር ደሞ ዜን ቀምታ ነው የሰደደች ሴትዮቱ ማለት ነው። በመንግስት ምን አድርገንልሻል? ያው ዱ አርገሻል ተብለሽ ሲጠየቅ ዱ አላደረግሽም ያው ትናቀው። በመንግስት ሀድያ አድርገንልሻል፣ አትንጭብን፣ ሂጂ ወደ ሀገርሽ ተሳ። በመንግስት ሀድያ ማለት ምን ማለት ነው? በመንግስት ሀድያ ማለት ምን ማለት ነው? ሀድያ ጊፍት ስምሽን ስላጠፋን ካሳ ክሰንሻል፣ ሂደን ጠይቀን፣ ሂጅ ወደ ሀገርሽ አትንጭብን አሉ። እኔ ደግሞ ማቀው ነገር የለኝም፣ እንደው ማሪ። እኔ ምንም ተቀብለሻል? አንቺ አንቺ ካሳ ተቀብለሻል? ስም ላጠፋችበት ካሳ ተቀብለሻል? አልተቀበልኩም። እነሱ አሁን ትናንትናም፣ ሂጅ ፖሊስ የጠየቀሽ ጥያቄ ያለሽ አይደለም እንደሚመስለኝ የሃይማኖት አባት ጠይቀው እንደዚህ እንደዚች እችል ስሟን አጥፍተናል ሲሉ ተሰደቁ ይላቸዋል። ይሰደቃሉ እሷን የት ያገኟታል? ገብቶሻል? ሰደቃውን ለወጅላ ያወጡታል። ስለዚህ እኛ ካላስ እሰደቅና ስምሽን ስላጠፋን አገርሽ እጂ አገር ቀይሪ ወደ ወደ ግን እንዴት ምን ያክል ምን ያክል በአረቦቹ ላይ እንትሻር ቢደረግ ነው ይሄ ነገር አንቺን ሊጎዳሽ ኢንስትግራም ላይ ሁሉ የቻለው እነሱ ጋ ከገባችበት ቤት ፊቷን ያውቁታል። ገባሽ? ያ ነው ወዲያውን የገባኝ እኔ። የትም ትግባ ፊቷን ሲያዩት ኢንስትግራም ላይ ያዩት እዚህ ላቸዋል። ያን ነገር ቤታቸውን እንዳይገባ ስለሚጠብቁት ልክ ሲያዩት ያቻደለች እንዴ እንደምነው አገቢ ምን ቤ ያባረሯታል ማለት ነው። ያ ነው እየሆነባት ያለው። አገር ከመቀየር ውጭ ምንም ነገር የለው ወይ ሰውአንቺ ምንድን ነው አሁን አሁን አንቺ ምንድን ነው የምትፈልጊው? እሱ ሱ ቆይ ማርትዬ ጉድ። እኔ ማለት ነው እኔም የማውቀው ነገር የለም። እነሱ ግን አህመድ አህመድ ነው የሚለኝ አሁን ትናንትና ረቡዕ ለአህመድ ለወንድ የሚሻል እያርገ ሰታን ልሻል ሆነሽ ወደ ሀገርሽ ግቢ፣ አንፈልግሽም ታደርጊያለሽ፣ ተብለሽ ነበር ፊት። አሁን ዲና አጣርተን ዱ አላረገችም ተብሎ ስምሽን ያጠፋንብሽን ካሳክሰንሻል፣ ወደ ሀገርሽ ሂጅ፣ አናሰራሽም ነው የሚል። አህመድ ማን ነው? ሙን የምፈልገው ደግሞ ተኛ ተመክተብ ያለ ነገር ታለ ተመክተብ ማወቅ ተዝተንትን ማወቅ አለብኝ ማለት ነው። ተኛ ንትሎ እጅ መክተብ ነው የሚሉኝ። አንቺ በምንድነው የመጣሽው? አዚዛዬ ቆይኔ ልንገርሽ፣ እሷ እየተንቀጠቀጠኝ ነው እሷ የምትለው እነሱ በቲክቶክ ሁነው ስለ እኔ አሰራጭተው ቪዲዮ ሰርተው ተሰራጭተው፣ ሁሉም ማረብ አውቆኛል። ሌላም ቦታ በሄድ ሪያድ በሄድ ወይትም ቦታ በሄድ ጣየት በሄድ ሁሉም ማረብ አውቆኛል። እኔም አሁን ምንም እንዲያላጠፋው ምንም ነገር እንዲያላየሁ ቪዲዮ ስሉ ስሩልኝ፣ ይታወቅልኝ፣ መስራት አልቻልኩም ነው እሷ። አጭሩን እኔ ስነግርሽ እኛ ብንሰራ ለአረቦች ይገልሳልናት ምንም አላረገ ምንም ለአረቦቹ ነው እሷም የምትፈልገው እኔ አረቦቹ የሚቅርና ሀበሻው ወይንም ደግሞ ስለእኔ ሀዲያ አረቦች እንትኑ ሀበሾች የሚያውቁ ካለ በንባስ የሚያውቁ ካለ ለወቀው እኔ ምንም ያወቅኩት ነገር የለም፣ ያየሁትም ነገር የለኝም። ነው እሷ አበሻ በመጀመሪያ ነገሩ ይግባል በደንብ አርጎ ሲገባን እምናቃቸውን አረቦች እንዲህ እንዲህ አይነት ነገር ተፈጥሯል ብለን ማለት እንችላለን። እኔ ዜሮ ነገር አልገባኝም። እንዲገባኝ አሳምኝኝ ይህን ቅንጭላቴን አሳምኙ። ማሪ አህመድ ማን ነው? ታረቦች ሆን የማውቀው ነገር የለኝም። አህመድ ነው የሚለኝ፣ አረቦቹ እኔ ተወዴኛ ተወዴኛ እንትን እንዲታወቅልን የሙት አረቦቹ አረቦችማ አያሰሩኝም፣ ያሰሩኝም ቁርጥ አውቄያለሁኝ። ግን እነሱ ሀዲያ አድርገንልሻል አትንጭብን ነው የሚሉ። ሀዲያ የተደረገልኝ ውነት ነው? ያን ማወቅ አለብኝ። እዛ ላይ እንትን ሰውዬ የት አለ? ቁጥሩ የት አለ? እንደዚ ብሎ ያለ ሰውዬ የአረቡ የአረቡማ ቁጥር የለኝም እንሰራባቸው ሁላ እኮ ነው እንዲህ የሚሉ በህርኩበት ቁጥር

ምንድነው ችግሩ? ስለዚህ ስለ ልጅ የምታውቂው ነገር አለው ወይ ብዬ እሷ አልጠይቃት። ሶሻል ሚዲያ ላይ እንደዚህ እንደዚህ ሲባል ሰምቻለሁ ብላ ካለችኝ፣ እኛ ደግሞ አረቦች የምናውቃቸውን እንዲህ እንደ አይነት ነገር ተፈጥሮብናል ብለን እንነግራቸዋለን። መጀመሪያ ግን መጀመሪያ ግን እኛ ዋርጣ ውስጥ እንዳንገባ ስለአንቺ ማወቅ እንፈልጋለን። ገብቶሻል? አንቺ ስላልሽን ብቻ ሳይሆን ይሄ ሰውዬና አንቺ ሰውየው በሐራም ነገር ፈለገኝ፣ እኔ አልፈልገውም ብዬ አልኩት። ረገምኩት ወጣ። ኮረና ይዞ መጣ። አንቺ ትራገሚያለሽ፣ ዱዓ ታረጊያለሽ ብሎ ሶሻል ሚዲያ ላይ ስለለቀቀው ፎቶዬን አረቦቹ ሁሉ አወቁ። ስራ አላሰራኝ ብሎ አለ ነው ምትይው? አንቺ ምትይው የተረዳሁት እንደዛ ነው። ሳይ ወለላ፣ እንደዛ ከሆነ ደግሞ የሄድሽባቸውን መዳሞች ቁጥርሽ አለ ያንን ቁጥር ሽናምጪ አይዋ። እልክዝብ ክዝብ እልክዝብ ክዝብ ወጣች። አሁን ድሪስ ጦስ ይዘሽ እንዳትመጪ ወረደች። ከዛ በሃዳ ሙሲባ ተራ ሃዳ ሙሲባ ተሶለ ዘይ እኔ ኮ ያ ምንድነው ንቃቢስትና ንቃቢስትና በቴሌግራም በኢንስታግራም ድል ያቋጫሉ ለፎቶዋን እሱ ድሮ ሸር አድርጎባት ሊሆን ይችላል። ዝም ብላችሁ መታችሁ ዝግ ከማውራታችሁ በፊት በደንብ ባርጋችሁ ትነክንኩ እንደምታሙት ህዝብን እንደምታሙት ሁሉ አዙ ደግሞ ሌላ ጠይቂያት። እስቲ ባለፈው የሀረቧን ፀጉር ቆርታ ሀገር እንዳትገባም እንዳትታሰር የተዳረገች ልጃለች። እሷ እንዳት ላሸበካ ነው ችግር የለም። ሙንድሪስ እኮ ጓደኛችን ናት። በሙንድሪስ ላይ እኮን የገባችው ችግር የለውም። ግን እንደ አይነት ነገር ስታወሪያ ስለ ነው ይኸውልሽ፣ ትልቅ ሙሲባ እንደሆነ። ማን ነው የአንድን ሰው ፎቶ ይዞ ወጥቶ ባረቦች ሶሻል ሚዲያ እቺ ልጅ እንደዚህ እንደዚህ ተራጋሚ ናት፣ እሷ የረገመችው ሰው አይማርም ብሎ ሸራ አድርጎ አስተዋውቆ፣ ከዛ ካሳ አስባችሁ። ከዛ ስሟን ስላጠፋን ካሳ ተሰጥቷል። ያ ካሳ ለማን ነው የተሰጠው? አህመድ ሚን አህመድ ስራ ያስገባሽ ድሮ ከሰውየው ጋር ያገናኘ ሰውዬ ነው። አርፍ፣ ምን ጉድ ነው የምታመጡብን እናንተ? ትናንትና እና ዛሬ የሚመጣው ነገር አይጥምም።